አሰላሙ አሌይኩም ወረምቱላ ወበረካቱሁ ወደ የተከበራችሁ የኦሳማ ቻናል ቤተሰቦች ዛሬ ደግሞ የቤታ ቼስት የሚባሉ ስራዎችን ወደ እናንተ እየመጣሁት የተለያዩ ዲዛይን ያላቸውን እቃዎችን በመስራት ታወቃለሁኝ እንግዲህ በምስሉ ላይ እንደምትመለከቱት በጣም እጅግ ዘመናዊና ውብ የሆኑ ሜትሪክ አምሳ አልጋዎችና እንዲሁም ኮስሞቲክስ ልብስ ማስቀመጫ ቁም ሳጥኖችን እጅግ በአማረ መልኩ እየሰራ እንገኛለን። በመላው ዓለም ላይ የምትገኙ እኛን ማለት ትችላላችሁ። ታች ላይ በማስቀመጥላችሁ ስልክ ደውላችሁ ማናገር ችላላችሁ። እኛ የፈለጋችሁበት ቦታ የምናደርስ ይሆናል። እንግዲህ ይህን እጅግ ዘመናዊ የሆነ አልጋ ዛሬ በትዕዛዝ መሰረት ሰርተን ያወጣ ነው እቃ ነው እንደምታዩት። በጣም እንደምትወዱ ተስፋ አደርጋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ነባር ከሆናችሁ ላይክ ላይክ በማድረግ ቪዲዮን ጀምሩት። እንግዲህ ይሄን ቪዲዮ ለብዙ ሰው ተደራሽነት እንዲኖረው እናንተም ቻናላችሁ ሼር ማድረግ የደረሰች ሼር በማድረግ ድጋፋችሁን እንጠይቃለን። ጥራት ባለው ደረጃውን በጠበቀ መልኩ የተሰሩ ምርጥ ምርጥ ዲዛይኖችን በርካሽ ዋጋ መሸጥ ተጀምሯል። እንዳያልፋችሁ፣ እስከመጨረሻው ፕሮግራሙን ይከታተሉ፣ ዋጋውንም ይወቁ፣ ይደውሉ፣ ይግዙ። በቤቱ ውበትና ምቾት እንደማይደራደሩ እናውቃለን። ይህንን ዕቃ የምትፈልጉ አድራሻችን ወሎ ኬምሴ መሆኑን እንዳትረሱ። አሰላሙ አሌይኩም ወረሕመቱላሂ ወበረካትሁ። ወደ የተከበራችሁ የኦሳማ ቻናል ቤተሰቦች ሰላም እንደምን አላችሁ? አለን ዛሬ በትዕዛዝ መሰረት ሰርተን ያወጣነውን ዕቃ ነው ወደ እናንተ ይዤ የመጣሁት። ቀጥታ ወደ ዋጋ ዝርዝር የምገባላችሁ ይሆናል። እስከ ቪዲዮው ፍጻሜ አብራችሁን ሁኑ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ነባር ከሆናችሁ ላይክ ላይክ በማድረግ ቪዲዮን ጀምሩት። እንደምታዩት እንግዲህ የሁለት የሙሽራ እቃን ዛሬ የሰራ ነው። እጅግ ዘመናዊና ውብ የሆነ ነው። ዋጋውም በጣም በአስተያየትና በጥራት የተሰሩ እቃዎች ነው። እንደምታዩት ቁምሳጥኑም ስምንት ተከፋች ነው። እሱ በልዩ ትዕዛዝ የተሰራ ሲሆን በጣም ውብና ማራኪ አድርገን ሰርተናል። በዚህ መልኩ አልጋውም እንደምታዩት በጣም ዝንጥ ያለ አልጋ ነው። ከላሩም ምርጥ ከላሩ ነው የመረጡት። እንደምታዩት ድሬሲንጉንም በጣም በአሪፍ ሁኔታ የተሰራ ነው። ሁለቱም እንግዲህ ዋጋው አልጋና ድሬሲንጉ 52 ሽብር ነው አንድ ላይ የሰራን ናቸው። የሰራንላቸው ይሄኛው 52 ሽብር ሁለቱንም በአንድ ላይ ሰርተንላቸዋል። አንድ ላይ ስታዙ እንግዲህ ጥቅሙ እዚጋ ጋር የምነግራችሁ ነገር እቃ ቀነስ እናደርግላቸዋለን። አንድ እቃ በዘዛችሁ ቁጥርና ብዙ እቃ ወይም ደግሞ አንድ ላይ ሁሉንም በዘዛችሁ ቁጥር ዋጋው አንድ አይደለም። ይሄ ብዙ እቃ ስለአሰሩን እኛ ቀነስ አደረግንላቸዋል። የአልጋውና የድሬሲንጉ ዋጋ ሃምሳ ሁለት ሺህ ብር ነው። የዚህኛው ደግሞ ስምንት ተከፋች ነው ሰባ ሁለት ሺህ ብር ነው የሰራልናቸው። እናንተም እንግዲህ እንደዚህ እና በጣም ውብ ስራዎችን ከፈለጋችሁ ኦሳን ፈርኒቸር ከታች ላይ ስልክ አስቀምጣላችኋለሁኝ። ማንኛውም ቦታ ሆናችሁ እኛ ማዘዝ ትችላላችሁ። ለቤተሰቦ እኛን እንግዲህ ማንኛውን ሰው ሰርፕራይዝ ማድረግ ከፈለጋችሁ ደውላችሁ ማናገር ትችላላችሁ። ሀሳብ አስተያየታችሁን ደግሞ ታች ላይ ማስቀምጣችሁን አትርሱ። እኛ እንግዲህ የተለያዩ ዕቃዎችን በመስራት እንታወቃለን። የፈርኒቸር ውጤቶችን እንዲሁም አልጋ፣ ቁምሳጥን፣ ኪችን ካቢኔት፣ ቡፌ፣ ሶፋ፣ መጅሊስ የተለያዩ ኪችን ካቢኔቶች እኛ ጋር ታገኛላችሁ። ለጭቃ ቤት የሚሆኑ በቀላሉ መጋጠም የሚችል እንዲሁም ደግሞ ለብሎኪ ቤት የሚሆኑ በጣም በአሪፍ ሁኔታ በላምሌት የሚሰራ አለ። በኤችዴፍ እንዲሁም ደግሞ በኤምዴፍ የሚሰሩ እቃዎች አሉ። በዚህ በአማረ መልኩ እየሰራን እያወጣን እንገኛለን።